ያለው ዓለም የምትገኙ ሁላችሁም የእግዚአብሔር ቤተሰቦች የድንግል ማርያም ልጆች የቤተ ክርስቲያን የአስራት በኩራት ልጆች በእግዚአብሔር ፍጹም ሰላም እንደምትሰንበታችሁ አሜን። ልዑ ለባህሪ ንጹሃ ባህሪ በቸርነቱ ይቅር የሚለን በምህረቱ የሚመግበን እንደ ኃጢአታችን ሳይሆን እንደ ቸርነቱ የሚወደን ቅዱስ እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። አምላክን የወለደችልን የባህሪያችን መመቻ የደህንነታችን ምክንያት ቅድስተ ቅዱሳን ድንግል ማርያም ስሟ የተመሰገነ ይሁንልን። እግዚአብሔርን ተከትለውት እግዚአብሔርን መስለውት በክብር ከፍ ያደረጋቸው አባቶቻችን ቅዱሳን ምድራውያን፣ ሰማያውያን ቅዱስ መስቀሉን ጨምሮ የተመሰገኑ የተመሰገኑ ይሆኑልን። በእግዚአብሔር ፈቃድ እንደ እግዚአብሔር ቸርነት፣ እንደ እግዚአብሔር ምስጢር ገላጭነት እንማማራለን። የምንገኝበት ወቅት ዓብይ ጾም ነው፣ ሁላችን የምናውቀው ነው። እግዚአብሔር በቸርነቱ አስጀምሮን በቸርነቱ ለሶስተኛው ሰንበት በቅተናል። ሶስተኛው ሰንበት ደግሞ በቤተ ክርስቲያናችን ቋንቋ በቤተ ክርስቲያናችን አሰያየም ምኩራብ ይባላል። በዘወረደ ጀምረን ከምኩራብ ደርሰናል። ከዚህ ስላደረሰን እግዚአብሔር አምላካችን ስሙ ይመስገንና ጾሙን ደግሞ በሰላም እንዳስፈጽመን እየተማጸን ቃለ እግዚአብሔርን እንማማራለን። የምንማረው የዚህን ሳምንት ሰንበት በተመለከተ ይሆናል። እንደምናውቀው ምኩራብ ነው የሚባለው። ሳምንቱ ምኩራብ ተብሎ የተሰየመበት የቤተክርስቲያን ታላቅ ምስጢር አለው የሀገራችን ሊቅ ቅዱስ ያሬድ ነው ለሁሉም ሳምንታት ከቃል እግዚአብሔሩ ጋር ያይዞ ስያሜ ሲሰጣቸው ሶስተኛውን ሰንበት ምኩራብ ብሎታል። ስለዚህ በዚህ እንማማራለን ማለት ነው በትምህርታችን ኃይለ ቃል መነሻ የሚሆን ደግሞ ዮሐንስ በቅዱስ ዮሐንስ ወንጌላዊ ወንጌል ምዕራፍ ሁለት የተጻፈው ቁጥር 16 ላይ የሚገኘው የእግዚአብሔር ቃል ይሆናል የተረሰዩ ቤተ አቡየ ቤተ መስያት ይላል። የአባቴን ቤት የንግድ ቤት አታድርጉት ነው የሚለው። ይህንም የተናገረው ራሱ እግዚአብሔር አምላካችን ሲሆን ቃሉን መዝግቦ አስፍሮ በጽሁፍ ያስቀመጠልን ታላቁ ሐዋርያ የእግዚአብሔር ቅርብ ወዳጅ የነበረው የቅድስት ምታይ ድንግል ማርያም የመስቀል ልጅ ሆኖ የተሰጠው እሱ ነው ማለት ነው። እንግዲህ እግዚአብሔር አምላካችን በዚህ ዓለም ከመቤታችን ተወልዶ ሰላሳ ሶስት አመታትን ቆይቷል። ይልቁንም ደግሞ ሰላሳ ዓመት ከሞላው በኋላ ሶስቱን አመታት በኢየሩሳሌም ባሉት አህጉር እየተዘዋወረ ሕዝበ እስራኤልን እየሰበከ ወንጌል እያስተማረ የነበረበት ሁኔታ ነው ያለው። ታዲያ በዚህ ሰዓት ነው ጌታችን ኢየሱስ ክርስቶስ በየአውደ ምሕረቱ በተራራውም፣ በባህር አጠገብም፣ በእርሻ አጠገብም፣ በሁሉም ቦታ ሆኖ ሲያስተምር በተጨማሪ ደግሞ ሕዝብ በሚሰበሰብበት ምኩራብ በሚባለው ምኩራብ ማለት ሰፊ ትልቅ አዳራሽ ማለት ነው። በዚያ ተገኝቶም ያስተምራቸው ነበረ የኦሪት ቤተ መቅደስ የኢየሩሳሌም ቤተ መቅደስ ምኩራብ ነው የሚባለው አሁን ቤተ ክርስቲያን ተክተዋለች እስከ ስያኞች ጭምር ማለት ነው እና በዚያ ሁኖ ያስተምር ነበረ ጌታችን የሚያስተምርበት ምኩራብ ወይም ቤተ መቅደስ የኦሪት ቤተ መቅደስ እንደሚታወቀው የተገነባው ቀደም ብሎ በአባቶቻችን በነ ቅዱስ ዳዊት ቀጥሎ በነ ሶሎሞን ነው ከሶሎሞን ጀምሮ ነው ቤተመቅደስ መታነጽ የጀመረው ሰሎሞን ያነጠው ቤተ መቅደስ በምርኮ ጊዜ ፈርሶ ስለነበረ አሁን ጌታችን የሚያስተምርበት ቤተ መቅደስ ዘሩባቤል የገነባው ነው። የተሰራው በአርባ ስድስት አመት ነው። በዚያው ሆኖ ነበር የሚያስተምረው። አባቶቻችን የሰሩት ለእግዚአብሔር ማደሪያ ይሆናል ብለው እግዚአብሔር ጋር ተገናኝተው እግዚአብሔርን ሊነጋገሩበት፣ እግዚአብሔርን ሊያመሰግኑበት፣ በዘመኑ የነበረውን ቃላተ ኦሪትን ተምረው ምስጢር ሊያውቁበት ነው የሰሩት። እግዚአብሔር አምላካችን እንደሚነግረን ግን እሱ መምህር ሆኖ በዘመነ ስጋው ከሰማየ ሰማያት ወርዶ ወደዚህ ዓለም በመጣበት ዘመን የነበረው ትውልድ ባንጻሩ የአባቶቹን አደራ ማስቀጠል ትቶ፣ ምኩራቦቹን በተለያየ ዓላማ የግል ጥቅምን ለማስከበር ይጠቀምባቸው እንደነበረ አራቱም ወንጌላውያን በጻፉት መልእክት እንረዳለን። በዚህም በዮሐንስ ወንጌል በምዕራፍ ሁለት እንደምንረዳው እግዚአብሔር አምላካችን ከአስራ ሁለት ዓመቱ ጀምሮ ከሌላው የኢየሩሳሌም ልጅ በተለየ ሌላው የኢየሩሳሌም ልጅ በሀያ ዓመቱ ነው ወደ ቤተ መቅደስ የሚወጣው። እሱ ግን ከአስራ ሁለት ዓመቱ ጀምሮ ወደ ቤተ መቅደስ ይወጣ ነበር። ዛሬም ሁልጊዜ ጊዜ እንደሚያደርገው የፋሲካን በዓል ሊያከብር ወደ ኢየሩሳሌም እንደሄደ ተቀምጦልናል። ከዚያ ሲሄድ እግዚአብሔር አምላካችን ከቤተ መቅደሱ ሲደርስ በቤተ መቅደሱ ውስጥ የተመለከተው ነገር ግን ጥሩ ነገር አልነበረም። በቤተ መቅደሱ ውስጥ የሚታየው ተግባር ቅድስናን የማይገልጥ ለስጋ አላማ ብቻ የተሰራ እስኪመስል ድረስ የሚያበሳጭ ነበረ። ለዚህም ነው እግዚአብሔር አምላካችን ከቤተ መቅደሱ ሲገባ እሱ የሚሄደው እንደሚታወቀው ለማስተማር ነው። ማስተማርም የጀመረው ከአስራ ሁለት አመቱ ጀምሮ ነው። በህፃን አንደበቱ አፉ እየተኮላተፈ ሁላችን እንደምናስታውሰው በሉቃስ ወንጌል ምዕራፍ ሁለት እንደተጻፈልን በኢየሩሳሌም ሊቃውንት መካከል ተገኝቶ ማስተማር የጀመረው በአስራ ሁለት አመቱ ነው። ይልቁንም ዛሬ ደግሞ በዮርዳኖስ ተጠምቆ በገዳመ ቆሮንቶስ አርባ መስቆ አርባ ቀን ጾሞ አርባ ቀን ተፈትኖ ዲያብሎስን አሸንፎ ከተመለሰ በኋላ ቀጥታ ትምህርቱን የጀመረው እናም እንደ ልማዱ ቤተ መቅደስ ሊያስተምር ሲሄድ የተመለከተው ነገር ግን ጥሩ አልነበረም። ወረከበ በምኩራብ እለ ይሰይጡ ወይሳየጡ አልህምተ አርጋበ ወአባጋ ወመወልጣን እንዘ ይነብሩ ነው የሚለው በቤተ መቅደሱ የተሰበሰበውን ህዝብ የስጋም ይሁን የነፍስ ፈውስ ፈልጎ ከተለያየ ዓለማት እንደሚታወቀ በኢየሩሳሌም የፋሲካ በዓል ሲከበር በመላው ዓለም የተበተኑ እስራኤላውያን ተሰብስበው በዓል ለማክበር ሀገራቸውን ለመጎብኘት ሀገራቸው ሀገረ እግዚአብሔር ስለሆነች የአባቶቻቸውን በረከት ለማግኘት ይሄዳሉ። እግዚአብሔር ደግሞ እነዚህን ከተለያየ ዓለም ተነስተው የተለያየ ውጣ ውረድ አልፈው የመጡትን ለማስተማር ሲሄድ የተመለከተው ነገር በኢየሩሳሌም ቤተ መቅደስ ትክክለኛ ነገር አልነበረ። ከዚያ ሲገባ ካህናቱ፣ መምህራኑ ቤተ መቅደሱን የንግድ ቦታ አድርገውት የንግድ ቦታ አድርገውት በዚህ ዓለም እንዳለው ተራ ገባያ የበሬ፣ የበግ፣ የላም፣ የእርግቦች መሸጫ ሆኖ ከዚያ ደግሞ እጅ በእጅ የሚለዋወጡ ገንዘብ እንደ ወርቅ አይነት ተቀምጦ ጽድቅ ሸምቶ መሄድ በሚገባው ቦታ ኃጢአት ሸምቶ መሄድ ነበር የነበረው። በዚህ ጊዜ ነው እግዚአብሔር አምላካችን የመጣው ዓለሙን ለመፈወስ የወደቀውን ለማንሳት የተራቆተውን ለማልበስ ስለሆነ ከዚያ ቤተ መቅደስ ከሚታየው ገንዘብ የበለጠ የእግዚአብሔር ገንዘብ ስለሚበልጥ እንዲህ የሚያደርጉትን ሰዎች ገብቶ ተቆጣቸው። ከዚያም ወገብረ መቅሰፍተ ጥብጣቤ ዘሀብል ወሰደደ ኩሎ እምኩራብ ወዘረወ ወርቆሙ ለመወልጣን ወገፍታ ማዕዳቲሆሙ ይላል ቅዱስ ዮሐንስ። ከቤተ መቅደሱ ገብቶ ያደረገው በቤተ መቅደሱ ውስጥ ያሉትን እንስሳቱን ላሞቹን፣ በሬዎቹን፣ ሌሎችንም የመንጋ ከብቶችን ባጠቃላይ እንደ ተራ እረኛ የገመድ ጅራፍ አበጅቶ እንስሳቱን እየገረፈ አስወጥቷቸዋል። እግዚአብሔር አምላካችን ከምኩራቡ አስወጥቶ ወደሚገባቸው ቦታ አሰማርቷቸዋል። እግዚአብሔር ሁላችንንም የሚያሰማራን፣ ሁላችንን የሚያውለን፣ ሁላችንን የሚያሳድረን በሚገባን ቦታ ነው። ለእንስሳት የእንስሳት ቦታ አላቸው፣ ለሰው የሰው ቦታ አለው። እግዚአብሔር ዓለሙ አይጠበውም። የፈጠረው ዓለም ለሁሉም የሚበቃ ነው። ዓለም እንስሳት አለ፣ ዓለም ሰብ አለ፣ ዓለም አራዊት አለ፣ ለሁሉም ስፍራ ስፍራ አለው። በዚህ ቤተ መቅደስ የተገኙት እንስሳት ያለ ቦታቸው ነበር። ሁላችን እንደምናውቀው እንስሳት ጸልየው የሚጸድቁ ተስፋ ያላቸው አይደሉም። ሥጋው ደግሞ ተቀብለው ዋጋ የሚያገኙ አይደሉም። ቤተክርስቲያን መሄዳቸው ለእነሱ ጥቅም የለውም። ግን ቤተክርስቲያን የተወሰዱበት ቤተ መቅደስ የገቡ የተወሰዱበት አላማ፣ ሁሉም እንደሚያውቀው የኦሪት መስዋዕት የሚቀርበው የሚሰዋው የሚመረጠው ከከብቶች ከእንስሳት ከበጎች ከፍየሎች ስለነበረ የሰዎቹ አላማ ምንድን ነው ከተባለ ቤተ መቅደሱን ለመሳለም እግዚአብሔርን ለማግኘት የመጣው ከነዚህ በጎች በውድ ዋጋ እየገዛ እኛ ከነሱ ትርፍ እያገኘን ለመስዋዕት ያቀርባል በሚል የዓለማውያን እሳቤ ነበር። ንጹህ መስዋዕት የሚመረጠው ንጹህ የሆነ ነገር ለእግዚአብሔር ተመርጦ የሚቀርበው ትርፍ ይገኝበታል ተብሎ አይደለም። ነው ትርፉ ጽድቅ፣ ትርፉ እግዚአብሔርን ማግኘት ነው። እሱን ከማግኘት የበለጠ ትርፍ ነገር የለም። ለዚህ ነው እግዚአብሔር ገፊ ሆኖ አይደለም፣ ከዚያ ገብቶ ወርቅ የሚለውጡትን ገበታቸውን የገለባበጠባቸው። እግዚአብሔር እንዲከስሩ ፈልጉ አይደለም። እሱ የደህየውን ማበልጸግ፣ የተራበውን ማጥገብ፣ ያጣውን እንዳገኝ ማድረግ የሚቻለው እግዚአብሔር አሁን ዝም ብሎ ሲሰማ ቤተ መቅደስ ገብቶ እንዳደረገ ሲባል እንደ ወንበደ ይታይ ይችላል። አይደለም። እግዚአብሔር ክርስቶስ የድንግል ማርያም ልጅ የሰራው የወንብድና ስራ ሳይሆን ፍትሃዊ ስራ ነው የሰራው። እንደውም መጽሐፍ ቅዱሱን የተረጎሙት አባቶቻችን ሊቃውንቱ እንደሚነግሩን ገንዘባቸውን ወርቃቸውን ገለበጠባቸው ሲባል ገንዘባቸው ባክኖ ቀረ ማለት አይደለም። ሁላቸውም እየተነሱ እየወጡ ሲሄዱ ገንዘባቸው እነሱን እየተከተለ አንድም ከቁጥሩ ሳይጎል ደርሷቸዋል ነው የሚለው ሊቃውንቱ። ስለዚህ እግዚአብሔር በዛን ዕለት ያከሰረው ነጋዴ የለም። እግዚአብሔር በዛን ሰዓት አንዱን አክብሮ አንዱን አላዋረደም። ለሁሉም ክብር ነው የሰጠው። ከዚህ ቀጥሎ ነው በምዕራፍ 16 በቁጥር 16 እንደምንመለከተው የአባቴን ቤት ምክንያቱም፣ ሲነግራቸው ለምንድን ነው እንዲህ ያደረክብን እኛ ከስንት ሀገር አገር አቋርጠን መጥተን ነግደን እና ተርፋለን ብለን መጥተን እንዴት እንድታደርገናለህ፣ ምክንያት ምንድነው ሲባል የአባቴን ቤት የንግድ ቤት አታድርጉት ነው ያላቸው። የአባቴን ቤት ለምን እስከ ዛሬ ድረስ ያስተምራቸው? የእግዚአብሔር ልጅ መሆኑን ስላላወቁ፣ የአባቴን ቤት ስላቸው የእግዚአብሔር ቤት መሆኑን ስለሚያውቁ፣ አሀ የአባቱ ቤትማ ከሆነ ለካስሱ የእግዚአብሔር ልጅ ነው ብለው እንዳምኑ ማለት ነው። ብዙ አይሁዳውያን ክርስቶስ አብሯቸው እየዋለ አብሯቸው እየጠጣ እንደ ህፃን አብሯቸው እየተጫወተ የእግዚአብሔር ልጅ መሆኑን እየተጠራጠሩ ሌላ ብዙ ስም ይሰጡት ነበር። ስለዚህ በዚህ ንግግር ያስተማራቸው የነገራቸው እናንተ ባይገባችሁ እናንተ ባትረዱኝ እንጂ ይህ እናንተ መጫወቻ፣ መቀለጃ፣ የንግድ ቦታ ያደረጋችሁት የአባቴ ቤት ነው፣ ወራሹን የነኝ ስለዚህ ማንም ያለ አለ የአባቱን ቤት የማይገባው ሰው መጥቶ የማይገባ ሲሰራ ሲሰራበት በዚህ ዓለም ሁላችንም ዝም አንልም። በዚህ ዓለምም ቢሆን በዚህ ዓለምም ቢሆን የተከበረውን የአባታችንን ርስት የተከበረውን የእናታችንን ርስት በመልካም ስራ የሚታወቀውን እርስት ለመጥፎ ስራ ቢያውለው ጠላት መጥቶ ሁላችን እንቃወማለን። እግዚአብሔር የተቃወመው ይሄንን የእኛ ተቃውሞ ምክንያት ላይኖረው ይችላል። የሱ ተቃውሞ ግን ምክንያት አለው። ከቤተ መቅደስ አልባሌ ስራ ሲሰራ በዚህም ዓለም ቢሆን ዛሬም ቢሆን አይቶ ማለፍ አይገባም። መገሰጽ መምከር ያስፈልጋል። የዚህ ግብር ተሳታፊ የምንሆን ከሆነ ሁላችንም እግዚአብሔር ለፍርድ በሚያቆመን ጊዜ ተጠያቂዎች መሆንበት አለን። አባቶቻችን ስለዚህ ቤተ መቅደስ ትምህርት ተናግረዋል። እግዚአብሔርም ብሏል በሌሎች ወንጌላት እንደተጠቀሰው ቤትየ ቤተ ጸሎት ይሰመይ ለኩሉ አሕዛብ። ቤቴ እኮ የተሰራው የተገነባው የታነጸው ለበጎ ዓላማ የተቸገረ መጥቶ እግዚአብሔርን ጸልዮ ሊያገኝበት እንጂ ነጋዴ ሊያተርፍበት አይደለም። እንዴት ቤቴን የወንበዴዎች ማደሪያ ታደርጉታላችሁ? ቦኑ በአተ ፈያት ውእቱ ቤትየ ሀበ ተሰምየ ውስቴቱ ስምየ ይላል ነቢዩ ኤርሚያስ በምዕራፍ ሰባት ስና እንዴት የቅድስና ስፍራ ይሆናል የተባለውን ቦታ የሌቦች የወንበዴዎች መሰብሰቢያ፣ ጽሞ የማይጸድቁ እንስሳት ጸልዮ እግዚአብሔርን የማያመሰግኑ አእዋፍ አርጋብ መሰብሰቢያ ታደርጉታላችሁ ተብሎ በአባቶቻችን ነቢያት አስቀድሞ ስለዚህ ቤተ መቅደስ ነው የተነገሩበት፣ እነ ነቢዩ ኢሳይያስ ይህ ቤተ መቅደስ ሲሰራ አላማው ሰው እንደተበተነ እንዳይቀር፣ ምንም እንኳን እግዚአብሔር ወሰን የሌለው በሁሉም ቦታ የመላ በሁሉም ቦታ የሚገኝ በእኛም ውስጥ ሰውነታችን ንጹህ እስከሆነ ድረስ የሚኖር ቢሆንም እግዚአብሔርን ተሰብስበን የምናመሰግንበት ስፍራ ደግሞ ያስፈልገናል። ለዚያ ነው የቤተ መቅደስ መሰራት አላማ ለዚህ ነው። ከእግዚአብሔር ጋር መነጋገሪያ ቦታ፣ ቀጠሮ መያዣ ቦታ። ሁሉም የዚህ ዓለም ውጣ ውረድ አንገላታው እግዚአብሔርን አግኝቶ ችግሩን ነግሮ መፍትሄ የሚያገኙ ይልቁንም ደግሞ ይልቁንም ደግሞ የዚህን ዓለም ሀብት ደስታ ብንተው እንኳን ከሁላችን ኅሊና ሊጠፋ የማይገባው ክርስቶስን በፍርዶ እስከሞት ያደረሰው የሁላችን ፍቅር መንግስት ሰማያት የሚያስገባን ስለሆነ ለሱ ተስፋ ሲባል የተገነባልን ምኩራብ ስለሆነ እነዚህ ወንበዴዎች ምንድናቸው መሆኑ አዳራሹ ምንን ያመሰጥራል ከተባለ ዛሬ የሀዲስ ነቱ ቤተ መቅደስ እኛ ነን። እግዚአብሔር ለእኛ ብሎ የከፈለውን ዋጋ ስናስታውስ እነ ቅዱስ ጳውሎስ እንደነገሩ እኛ የክርስቶስ አባላት ነን። ከመለበስነ አምሳሪሁ ለመሬታዊ ከማሁ ንለብስ አምሳሪሁ ለሰማያዊ አዳምን አክለን አዳምን መለን አዳምን ሁነን የአዳም ልጆች እንደተባልን ሁሉ ከአዳም ስንወለድ ምድራውያን መሬታውያን እንደተባልን ሁሉ ከክርስቶስ ስንወለድ ክርስቶስን ስንመስል ስናክል ደግሞ ሰማያውያን እንደባለን ማለት ነው። ክርስቶስን መልበስ ክርስቶስን መምሰል መሆን ይቻላል ይቻላል በሐዲስ ኪዳን ገና በዘመነ ብሩ የተቀመጠው የተመኘውን አምላክነት እግዚአብሔር ሰጥቶናል እግዚአብሔር ለምነውት የሚከለክለው አንዳችን ምድራዊ ጉዳይ የለም ስለዚህ ወንበደዎቹ ምላቸው ከተባለ የወንበደዎች ዋሻ አታድርጉት ማለት ሰውነታችሁን ያጋንንት ማደሪያ አታድርጉት ያጋንንት የሀጢአት የፍት የከንቱ ምኞት ማደሪያ አታድርጉት ማለት እግዚአብሔር ተሰውሮ የተቀደሰው ህዋሳችን እግዚአብሔር ያደረበት ስጋው ደግሞ በውስጣችን አለበት፣ ተወደደም ተጠላም። እንዳለመታደል ሆኖ አንዳንዶቻችን ከጊዜ በልዩ ልዩ ምክንያት ከቤተ ክርስቲያን ከቁርባን ብንርቅም ክርስቲያን እስከሆን ድረስ በአርባ በሰማኒያ ቀናችን ለአንድ ቀንም ቢሆን ስጋው ደግሞ ተቀብለን ነፍሳችን በዚያ ተገምታበታለች። ስለዚህ እንዲህ በተቀደሰ ህዋስ ደግሞ ማደር ያለበት እግዚአብሔር ነው ማለት ነው። እግዚአብሔር ባለበት መላእክት አሉ፣ መላእክት አሉበት እግዚአብሔር አለ። ከዛ ቤተ መቅደስ የገቡት የገቡ ወንበዴዎች ምንድን ነው ይዘው የሄዱት? ገንዘብ ነው ይዘው ሄዱት። ገንዘብ ያውም ደግሞ ሊጸድቁ የመጡትን ሰዎች እያታለሉ እያጭበረበሩ ማለት ነው። በርካሽ የሚሸጠውን ዋጋ በውድ ዋጋ እየሸጡ ማለት ነው። አጋንንት በእኛ ሰውነት ሲያድሩ የሚያደርጉት ነገር በውስጣችን ማደር የሚገባውን ጽድቅ ነው የሚሰርቁ፣ ነፍሳችን ነው የሚቀሙ፣ ከእግዚአብሔር የሚለዩት ማለት ነው። ከእግዚአብሔር ከመለየት የሚበልጥ ነገር ክፉ ነገር ደግሞ በምድር ላይ ስለዚህ ምኩራብ በሚል ይህንን ሳምንት ስናከብር ታሳቢ የምናደርገው ይህንን ነውና እግዚአብሔር አምላካችን አሁን ከምኩራብ ወደ ቤተ ክርስቲያን ከቤተ መቅደስ ወደ አዲሲቷ የአዲስ ኪዳን ቤተ ክርስቲያን ከኦሪቶ ቤተ መቅደስ ማለት ነው ስተሸጋገረን ሕጉን ተከትለን እግዚአብሔርን ፈርተን የአጋንንት፣ የወንበዶች፣ የሌቦች፣ የኃጢአት፣ የዝሙት ማደሪያ ሳንሆን እግዚአብሔርን ተስፋ አድርገን ድንግል ማርያምን ሞገስ አድርገን ዓብይ ጾምን ጾመን በገዳመ ቆሮንቶስ ድባቅ የተመታው እንዳብሎስን ቁልቁል ከተነው እኛ ከፍ ከፍ ብለን ርስቱን ለመወረስ እንዳበቃን የእግዚአብሔር ቅዱስ አድ ይሁንልን። ለዛሬው ስላስተማረን ስለመከረን ይሁን። እግዚአብሔር ይመስገን። ይቆየ